ፊልሙ በታይላንድ የምትገኝን ትንሽዬ ከተማን እያሳየን ይጀምራል። በኮንስትራክሽን ስራ ላይም ተሰማርተው የሚገኘውን ቢሊ በመኪና ውስጥ ተቀምጦ እንመለከታለን። ቀኑም የአባቶች ቀን መሆኑን ተከትሎ ያንን ለማክበር ወደ ልጁ ትምህርት ቤት መሄድ ነበረበት። ልጁም ፓም ስትሆን፣ ነገር ግን በሱ መምጣት የተደበረች አይነት ትመስላለች፣ ምክንያቱም እንደዚህ አይነት የትምህርት ቤት ስብሰባዎች በነበሩበት ጊዜያት በሙሉ ችግር ፈጣሪው ሰው እሱ መሆኑን ተከትሎ ነበረ። ምንም እንኳን እሷ ባትፈልግም ነገር ግን እሱ በዛ ቦታ ላይ መገኘት ግዴታው ነበረ። እሷ ከመኪናው ከወጣች በኋላም እሱም ከመኪናው ሳይወጣ በፊት ግን ካለቀው ይደወለለታል። የደወለውም ስለ ስራ ሁኔታ ሊያዋራው ነበረ። በተመሳሳይ ጊዜ ግን በትምህርት ቤቱ አካባቢ ድብድብ ይጀመራል። ይህም ፓም በድብድቡ መሃል ላይ እንድትገባ የሚያደርጋት ነበረ። በዚህም ምክንያት ፓም እግሯን ትጎዳለች። ልጁንም በዛ ሁኔታ ውስጥ የተመለከተውም አባቷ ወዲያውኑ የመኪናውን በር ከፍቶ ወደ ውጭ ይወጣል። እናም ወደ ሆስፒታልም ይወስዳታል። ፓምም ሰርጀሪ በምታደርግበት ሰዓት ላይ ቢሊ የእነ ፓም የትምህርት ቤት መምህር የሆነውን ኤክን ይመለከተዋል። ሁለቱ በሚተያዩትም ማስተያየትም ከዚህ በፊት እንደሚተዋወቁም ያስታውቃል። በቢሊ እጆች ላይ የነበረውን ጠባስ የተመለከተው ኤክ በድሮ ታሪካቸው ላይ የሆነ ያስታወሰው ነገር ነበረ። ከዚያም ትየንቶ በ1995 ዓመተ ምህረት ላይ የነቢሊን ህይወት ማሳየት ይጀምራል። ፎርኪንግ የሚባለውም የነቢሊ ትምህርት ቤት ብዙ ጊዜ የተለያዩ ድብድቦችና ነውጦች ውስጥ የማይጠፋ ትምህርት ቤት ነበር። እናም የዚህ ቡድንም ዋና መሪ ቢሊ ነበር። እንዲሁም ሁልጊዜ ግዜ ከሱ ጋር አብረው የማይጠፉት ሁለቱ ጓደኞቹም እንደዛው የድብድቡ ተካፋይ ነበሩ። አንድ ቀን ድብድብ በሚፈልጉበት ሰዓት ላይ ድንገት ከሌላ ትምህርት ቤት የነበሩ አምስት ልጆችን ይመለከታሉ። መንገዱ ዳርም ሆነውም እነሱን እየጠበቋቸው ነበረ። ምንም እንኳን በቁጥር ቢበለጡም ነገር ግን ቢሊና ጓደኞቹ ድብድቡን ያሸንፋሉ። ነገር ግን በመሃል ከዛኛው ትምህርት ቤት የነበረው ኤኬ የተባለው ልጅ ድንገት ይመጣና ቢሊንም ከጀርባው ይቆርጠዋል። የተጎዳው ቢሊም በጓደኞቹ ወደ ሆስፒታል ይወሰዳል። እዛም በሚታከምበት ሰዓት ይህንን ሰምተው ደግሞ ቤተሰቦች ወደዚያ ይመጣሉ። እንጀራ አባቱም ሌላ ነገር ከማድረግ ይልቅ ይመተዋል። ምክንያቱም ቢሊ ላይ እንደዚህ አይነት ነገሮች እየተፈጠሩ ያሉት በተደጋጋሚ ነበሩ። ይህም ማለት ጥፋተኛው እሱ ነው ማለት ነው። ከጊዜያት በኋላ ዳይንታ የሚባለው የቢሊ ጓደኛ ፍቅረኛው ራንቹራን ሄዶ ያገኛታል። በዚያም ጊዜ ላይ ራንቹራ እንዳረገዘች ትነግረዋለች። መጀመሪያ ላይ ቢደነግጥም ነገር ግን ዳይንታ ለዚህ ሙሉ ግዴታ ሆነ የሚወጣው እሱ እንደሆነ ይነግራታል። ከትምህርት ቤቱን በሚሄዱበት ሰዓት ላይ ከሌላ ትምህርት ቤት የእሱን መምጣት ይጠባበቁ የነበሩ ልጆችን ይመለከታል። ይመሩ የነበሩትም ታንግ በሚባል ልጅ ነበር። ቢሆንም ሁሉም ተማሪዎች ግን በአንድ ህግ ተስማምተው ነበረ። ይህም ህግ የትኛውም ተማሪ ከሴት ጋር እያለ እንዳይደበደብና እንዳይመታ ነበረ። ይህንንም ህግ በመከተልም ታንግና ቡድኑ ዳይንታና ራንቹራ እንዲያልፉ ይፈቅዱላቸዋል። በዚያን ቀማታ ላይ ቢሊ በዳይንታ ቤት ውስጥ መቆየትን ይመርጣል። እንደ ዕድል ሆኖም የዳይንታ እናት በጣም የዋህና ሩሩህ ነበረች። እናም ቢሊን በፈለገው ሰዓት ላይ መምጣት እንደሚችልም ትነግረዋለች። ከእንጀራ አባቱና ከእናቱ በተለየ መልኩ ጥሩ እንክብካቤንም ለሱ ታደርግለት ነበረ። ይህም ማለት እንደ ልጇ ነበር የምትከባከበው። እናም እዛም በሚቆይበትም ጊዜ ለሱ የተመቸው እንዲሆንም ያደርጋል። ይበንድ እንዳለ ኤክና ቡርኑ ቢሊና ጓደኞቹን መጠበቅ ይጀምራሉ። በሌላ በኩል ያት የሚባል ደግሞ ሌላ ልጅ ነበረ። በድብድቦችም ራሱን ማስታወቅ የሚፈልግ ሰው ነበረ። ቢሆንም በዚህ ጊዜ ግን የመጣው መሳሪያ ይዞ ነበረ። ኤክ ላይ ለመተኮስ ቢያስብም፣ ነገር ግን ጥይት በውስጡ ሳይከት ነበር ይመጣው። ይህንንም እድል በመጠቀም ኤክና ቡርኑ በደንብ አድርገው ይቀጠቅጡታል። በቀጣዩ ቀን ቢሊ ዳይንታና ሩፔንግ የተባለውን ጓደኛቸው አንድ ላይ ሆነው እየተዝናኑ ነበር። በወሪያቸው መሀል ላይም ከሳምንታት በኋላ ስለሚደረገው ስለ ሙዚቃው ኮንሰርት ያወራሉ። ነገር ግን የሚደብረው ነገር በዚህ ኮንሰርት ላይ ከሁሉም ትምህርት ቤት ሰዎች ሊመጡ ይችላሉ። ይህም ማለት በእነሱ መካከል በኮንሰርቱ ላይ ድብድብ የሚፈጠር እድሉ በጣም ትልቅ ነበር። በዚህ ምክንያት ዳይንታ፣ ሩፔን እና ቢሊ በዚህ ኮንሰርት ላይ እንዳይገኙ ሀሳብን ያቀርብላቸዋል። በቀጣዩ አንድ ልጅ ለሩፔንግ የሆነ ወረቀትን ይዞ መጥቶ ያሳየዋል። የተላከውም እስካሁን ድረስ ሊያገኛት ሲፈልግ ከነበረችው ልጅ ነበር። እናም ወዲያውኑም ወደዛ መሄድ ይጀምራል። ነገር ግን ባልጠበቀው መልኩ ይሄ ወጥመድ ነበረ። ከሌላ ትምህርት ቤትም የመጡ ልጆች እሱን ለማጥቃት ሲሉ የፈጠሩት ነገር ነበረ። ሩፐንግም ድንገት የመታውን ልጅ ማሯሯጥ ይጀምራል። ነገር ግን በመጨረሻ ሌሎች የቡድኑን አባላት መንገድ ላይ ይመለከተቸዋል። ከዚህ በኋላም እሱ ላይ የተፈጠረበት ነገር የማይታወቅ ይሆናል። በዚያን ቅማታ ላይ ቢሊ ወደ ቤት ተመልሶ ይመጣል። ቢሆንም ገና እግሩ ወደ ቤት በገባበት ሰዓት ላይ እንጀራ አባት እሱን መሳደብ ይጀምራል። በዚህም በመናደደም ቢሊ ከእነሱ ጋር ተጣልቶ በድጋሚ ከቤት ይወጣል ወደ ቤት በደረሰ ሰዓት ላይ የዳይንታ እናት ለምን እንደመጣ እንኳን ሳጠይቀው ትቀበለዋለች። በዛን ቀን ማታ ላይ ቢሊና ዳይንታ ውጪ ላይ አንድ ላይ ይቀመጣሉ። በዛም ሰዓት ላይ ዳይንታ ለቢሊ ራንቹራ እንዳረገዘች ይነግረዋል። ለእናቱም እስካሁን ይህንን ነገር እንዳልነገራትና እንደ ወንድም ነገሮችን በሙሉ በራሱ ቁጥጥር ስራ አድርጎ ግዴታው መወጣት እንዳለበት እንደሚያስብ ይነግረዋል። በቅጤው ቀን ቢሊ ሩፔንግ እና ዳይንታ አንድ ላይ ሆነው ከቡድኖቻቸው ጋር ከዘኛው ትምህርት ቤት የሚገኙትን ተማሪዎች ለመዋጋት ይሄዳሉ። ቢሆንም ግን ነገሮች እንዳሰቧቸው የሚሄዱ አልነበሩ። በኤኪ መሪ የነበረውን ቡድን ድንገት ከኋላቸው ደግሞ ይመጣባቸዋል። እነ ቢሊም በመሀል ላይ ይቀራሉ። የሁለት ትምህርት ቤት ተማሪዎችንም አንድ ላይ አቅማቸውን አሰባስበው መዋጋት ነበረባቸው። ልክ ድብድቡም እንደተጀመረም ግን ፖሊስ ወደ አካባቢ ይደርሳል። ያመለጡት ቢያመልጡም ነገር ግን በድብድቡ ዋና ዋና የሚባሉ ሰዎችን ይይዛሉ። ከዚያም ዋናዎቹን መርጠው ወደ ፖሊስ ጣቢያ ከወሰዷቸው በኋላ በኋላ እነ ዳይንታ እንደሞዘው ያቆያቸዋል። ምክንያቱም ሌላ እነሱን የሚወስድ መኪና እስኪመጣ ድረስ ነበረ። ሁሉም ወደ ፖሊስ ጣቢያ መሄድ አይፈልጉም። እናም በዛን ሰዓት ላይ ዳይንታ ከጎኑ የነበረውን ኤክ በዚህ ጊዜ አንድ ላይ እንዲተባበሩና ከፖሊሶቹም እንዲያመልጡ ሀሳብን ያቀርብለታል። በመጀመሪያም ትንሽ ድብድብን ይፈጥሩና ፖሊሶቹም ትኩረታቸው ወደዛ በሆነበት ሰዓት ላይ ሌሎቹ ተነስተው ፖሊሶቹን እንዲያጠቁና እንዲያመልጡ ነበረ። በዚህም መሀል ዳይንታ ኤክና የተቀሩት ሊያመልጡ ችለዋል። ይህ በእንዲህ እንዳለ ቢሊ ከሞድና ኦናት ከሚባል ልጅ ጋር ይታሰራል። ከትንሽ ቆይቶች በኋላም የቢሊ እናትና እንጀራ አባቱ እሱን ለመጎብኘት ሲሉ ይመጣሉ። ቢሆንም በዋስ ሊያስወጡት ግን አልነበረም ይመጡት። ይልቁኑ ተጨማሪ ጥፋቶችን ጨምረው ትንሽ እስር ቤት ውስጥ እንዲቆይና ከዛም ተምሮ እንዲወጣ ለማድረግ ነበር ያቀዱት። በዛን ጊዜም የቢሊ እናት ልታደርገው የምትችለው ነገር ቢኖር እሱን እያጽናናች ማልቀስ ብቻ ነበረ። ቢሆንም ቢሊ ግን ጀርባውን ሰጥቷት በዝምታ ይቀመጣል። በገጠው ቀን ቢሊ ሞድና ኦኔት አንድ ላይ ወደ ሌላ እስር ቤት ይተዘዋወራሉ። በዚህም እስር ቤት ውስጥ አደገኛ የሚባሉ ታሳሪዎች የሚገኙበት ነበረ። እንደነሱ አይነት ድብድብ የጠመው ትንሽ ተማሪም እዚህ ውስጥ አይገኝም ነበር። አሁን ያሉበትም ሁኔታም በጣም አደገኛ መሆኑን በመገንዘብ ሶስቱ ለአንድ ላይ ጥቅማቸው ሲባል አንድ ላይ መስራት እንዳለባቸው ይስማማሉ። ከማለም ከዚህ በፊት ሽጉጡ ላይ ጥይት ሳይከት መጥቶ የነበረውን ችግር ፈጣሪ ለመሆን የሚሞክረውን ያተን ያገኙታል። የራሱን ቡድኖችም እዚህ የመሰረተም ይመስላል። ወደ እነድ ቢሊን በመምጣት እነሱን እየተተናኮሰ ድብድብ ለመፍጠር ይሞክራል። በማያልቀው ወሬውም የተናደደው ቢሊ ሊመታው ተነስቶ ነበረ። ቢሆንም ሞድና ኦኔት ግን ያስቆሙታል። በዛን ቀን ከሰዓት ላይ ገላቸውን በሚታጠቡበት ሰዓት ቢሊ ሞድና ኦኔት ባሉበት ቦታ ያት ይመጣል። እዚህም ሆኖ ማውራቱን ግን የሚያቆም ሰው አልነበረም። በዚህም ጊዜም ቢሊ ንዴቱን መቋቋም አልቻለም ነበረ እና ምሱንም ይመተዋል። ቢሆንም ድብድቡ ከመባባሱ በፊት ግን ፖሊሶች ይመጣሉ። ቢሊና ኦኔትንም የድብድቡ አስጀማሪዎች በሚል ያስሯቸዋል። ስፔሻል ወደ ሆነው ክፍል ውስጥ ማስገብተው እነሱን እየደበደቡ ይቀጧቸዋል። ምንም እንኳን ከባድ ህመም ውስጥ ቢሆኑም፣ ነገር ግን ጠባቂዎቹ እንዲነሱ ይናግሯቸዋል። ይህ በእንዲህ እንዳለ ዳይንታ ወደ ራንቹራ ቤት ይሄዳል። ከቤተሰቦቿ ጋርም ፊት ለፊት ለማውራት ነበር የመጣው ነገር ግን በጥሩ መልኩ አልተቀበሉትም ነበር። ይልቁኑ ከዚህ እንዲወጣና ራንቹራ አጠገብም ከዚህ በኋላ እንዳይደርስ ነበር አባቷ የነገሩት። በዚህን ሰዓትም ዳይንታ እውነቱን ለማጋለጥ ይወስናል። ይህም እውነት ማርገዟን ነበረ። ከጊዜያት በኋላ ሞድ እስር ቤት በነበረበት እናቱ ልጠይቀው ትመጣለች። ሞድ ግን እንደሌሎቹ ረባሽ ብቻ አልነበረ፣ እናቱን የሚያከብርና ባደረገውም ነገር ቶሎ የሚጸጸት ልጅ ነበረ። እናም እናቱን በተመለከታት ሰዓት ላይ ማልቀስም ይጀምራል። ቀናት ያልፋሉ። በዚህም መሃል ላይ ቢሊ ሞድና ኦኔት ጥሩ ቅርርብ ያላቸው ይመስላሉ። በንግግራቸው መሀል ላይም ቢሊ ምንም እንኳን ከዚህ በኋላ ከባድ ነገሮች እንኳን ቢገጥሟቸው፣ ነገር ግን እርስ በርስ ላለመደባደብ እንዲስማሙ ይናገራል። ሞድና ኦኔትም በሀሳቡም ይስማማሉ። ምክንያቱም አሁን ላይ ራሳቸውን የሚያዩት እንደ ጥሩ ጓደኛሞች ነበረ። ቢሆንም እነሱ በሌሉበት ግን ሌላ ድብድብ ተፈጥሮ ችግር እንዳይመጣ በሚል ተመሳስለው በቡድኖች ውስጥ እንደሚቆዩም ይስማማሉ። ከሳምንት በኋላ የእስር ቤት ቆይታቸው ያበቃል። እናም ቢሊ ሞድና ኦኔትም ይለቀቃሉ። ውጪ ላይ ሮፔንግ እና ዳይንታ ቢሊን እስኪወጣ እየጠበቁት ነበር። እናቱም እዛም ትደርሳለች። ላደረገችውም ነገር ይቅርታ ልጠይቀውና ምግብም ልሰጠው ነበር የመጣችው ቢሆንም ግን ለጊዜው ዳይንታ ቤት እንደሚቆይ ይነግራታል። ቤት እንደደረሱም ለረጅም ጊዜ ያክል ጊታር ተጫውቶ የማያውቀው ቢሊ ዳይንታን የሚወደውን ዘፈን እንዲዘፍንለት ይነግረዋል። ከዚህም በኋላ ሁለቱ ቀጣይ ስለሚደረገው የሙዚቃ ኮንሰርት ማውራት ይጀምራሉ። ዳይንታም ከዚህ በፊት እንደተነጋገሩት ብዙ ተማሪዎች ወደዛ ስለሚመጡና ችግር ሊፈጠር ስለሚችል ወደዛ መሄድን አልፈለገም ነበረ። ቢሆንም የሚያዝናናውን ነገር ማየት የሚፈልገው ቢሊ ግን ዳይንታ እስከሚስማማ ድረስ እሱን ለማሳመን ይሞክራል። በመጨረሻ የኮንሰርቱ ጊዜ ይደርሳል። እዛም የነበሩት በሙሉ በኮንሰርቱ ተደስተውና እየጨፈሩም ነበር። እንደተጠበቀውም ከሶስቱም ትምህርት ቤት ተማሪዎች ተገኝተው ነበረ። እናም ከነዛ መሀል የነበረውም ኤክ ከሌሎቹ ተማሪዎች የሚፈጠር ድብድብ ካለ ለማስቆም ተዘጋጅቶ

የትምህርት ቤቱ ተማሪዎች ድብድብ ይጀምራሉ። በዛም መሃል ላይም ኤክ የሚገኝበት ትምህርት ቤት ውስጥ የሚገኙ ተማሪዎች በከባድ ይጎዳሉ። ያጥቃትም ብዙ ደርሶባቸው የነበረው ከቢሊ ትምህርት ቤት ውስጥ ነበር። በዚህም በመናደደም ኤክና ቡድኖ እነ ቢሊን ለማጥቃት ይወሰናሉ። የበንድ እንዳለ ቢሊ ሩፔንክና ዳይንታ መጠጥጠጥተው ጥሩ የመዝናናት መንፈስ ውስጥ ያሉ ይመስላሉ። በድብድቡ ላይም እነሱ የበላይ ስለነበሩም ተደስተዋል። በመሃል ግን ዳይንታ የሆነን ስልክ ይመለከትና ወደ ራንቹራ ወይም ወደ ፍቅረኛው ለመደወል ይወሰናል። ቢሆንም አንድ ያልተጠበቀ ነገርን ግን ይሰማል። በዚያም ወዲያው ደንግጦም ከዚያ ይወጣል። ቢሊና ሩፔንግም ምን እንደተፈጠረ ይጠይቁታል። ቢሆንም ዳይንታ ግን እንደዚህ የደነገጠው የራንቹራ አባት በራንቹራ ውስጥ የሚገኘውን ጽንስ እንድታስወርድ ስለነገራት ነበረ። ወዲያውኑም ጓደኛ ማቶቹ ከዳይንታ ጋር እየተሯሯጡ ወደ እሷ ቤት ይደርሳሉ። ዳይንታም የራንቹራን አባት ባገኘ ሰዓት ላይ ይህንን ሀሳቡን እንዲለውጥ ይጠይቀዋል። ቢሆንም እሱን ለመስማት የማይፈልገው አባቷ ግን ጭራሽ ሽጉጥን በመውጣት ዳይንታ ከዛ እንዲሄድ ይነግረዋል። ምንም እንኳን አደጋ ውስጥ ቢሆንም ነገር ግን ዳይንታ ሙሉ ግዴታውን እሱ እንደሚወጣ በመናገር ተንበርክኮ ይቅርታ ይጠይቃል። ልጃቸውንም ለማሳደግም ቤተሰቡን ለመርዳት ጥሩ የሚባል ስራንም እንደሚያገኝና እንደሚሰራም ይናገራል። እነዚህንም ቃላት ከሰማ በኋላ የራንቹራ አባት በመጨረሻ ሀሳቡን ሊቀይር ይወስናል። እነሱ በማያውቁ መልኩ ግን ከኤክ ትምህርት ቤት የመጡት ተማሪዎች ምንም እንኳን እነሱን ለመደብደብ ይመጡ ይሁን እንጂ ነገር ግን ከሩቁ ይመለከቷቸው ነበር። ኤክም ዳይንታ ተንበርክኮ የራንቹራን አባት ሲለምን ይመለከተዋል። ያሉበት ሁኔታም ለድብድብ የማያመች መሆኑንም ይመለከትና ኤክ ተሰምቶት ይህንን ድብድብ ለማቆየት ይወስናል። ጊዜያት ካለፉ በኋላ በመጨረሻ የመመረቂያ ጊዜ ደርሷልቢሊ ሩፐንግና ቢሊ እና ዳይንታ አንድ ላይ ተቀምጠው ስለወደፊቱ ወደፊቱ መውራት ማውራት ይጀምራሉ። ዳይንታም ወዲያውኑ ከዚህ ከወጣ በኋላ ጥሩ የሚባልን ስራ አግኝቶ ራንቹራና ልጁን ለመረዳት ነው የሚያስበው። ሩፐንግም ሌላ ዩኒቨርሲቲ እንደተቀበለውና ከዚህ ከወጣ በኋላ ትምህርቱን ለመቀጠል ያለውን ሀሳብ ይነግራቸዋል። ቢሊ በሌላ በኩል ምንም አለኝ የሚለው እቅድ እንደሌለውና ለጊዜው ነገሮችን እስኪያስተካክል ድረስ እንዲሁ እንደሚቆይ ይነግራቸዋል። ከቅናት በኋላ ቢሊ የዩኒቨርሲቲ መግቢያ ፈተናውን ተፈትኖ የሚወጣውን ሩፐንግን ይጠብቀዋል። በሚያስገርመው መልኩም ኤክም ያንኑ ፈተና ለመፈተን ወደዛ ቦታ መጥቶ ነበረ። በዚያም ጊዜ ላይ ሩበንግም ፈተናውን እንዳለፈ ይናገራል። እናም አንድ ላይም ሆኖም ደስታቸውን በካፌው ውስጥ ለማሳለፍ ይወስናሉ። ቢሆንም ከመሄዳቸው በፊት ግን ችግር ፈጣሪ ውያት ይመጣል። በእነሱም ታዋቂ ተደባዳቢ የመሆን ትልቁን ፍላጎቱን ለማሳካትም ይመጣ ይመስላል። ቢሆንም ቢሊና ጓደኞቹ ግን ተራሎች ስለሆነ ዝም ብለው ችላ ይሉታል። ወደ ካፌው ከመሄዱ በፊት ግን ቢሊ ዳይንታ እንደውሎለት ነበረ። መጥቶም ከነሱ ጋር እንዲዝናናም ነበር የጠየቀው። ቢሆንም ቤት ውስጥ የነበረው ዳይንታ ግን ያለሱ እንዲዝናኑና እሱ መምጣት እንደማይፈልግ ይናገራል። ይህ በእንዲህ እንዳለ ራሱን ታዋቂ ለማድረግ እየሞከረ የነበረውና በዛ ባዜ ውስጥ የተዘፈቀው ያት የራሱን ቡድን ፈጥሮ በከተማው ውስጥ መዘዘሩን ይቀጥላል። ከትምህርት ቤቶች ውስጥም የተመለከቷቸውን የትኛውንም ተማሪዎች የማጥቃት እቅድ ነበራቸው። በካፌ ውስጥ ቢሊና ጓደኛው አንድ ላይ ይገባሉ። እዛም ኤክና ኦኔትና ሌሎቹ ጓደኞቹ ይገኙ ነበረ። ከዚህ በፊትም በተፈጠረው በኮንሰርቱ አደጋም በምላሹ እነሱ ደግሞ የሆነ ነገር ማድረግ እንዳለባቸውም ይነጋገራሉ። ቢሆንም ከቢሊ ጋር በእስር ቤት ብዙ ጊዜ ናሳልፎ የነበረው ኦኔት ኤክ ሊያደርገው በነበረው ነገር ደስተኛ በር አይመስልም። እናም ይህን ሀሳብም እንደማይቀበልም ይነግረዋል። ቢሆንም ያን ያክል ግን ደፍሮ የመቃወም እቅድም ስላልነበረው በመጨረሻ በይህ ሀሳብ ይስማማል። ከትንሽ ቆይቶች በኋላ ቢሊና ጓደኞች ወደዚያ ይመጣሉ። ከይህ ጋርም ይተያያሉ። በተደጋጋሚ ድብድቦችም የሰለቻቸው እነ ቢሊ ይህን እንደ ብድባቸውን ለአንዴና ለመጨረሻ ጊዜ ለማስቆም ይወስናል። ወደና ኤክ ጠረጴዛም ከመጣ በኋላ መጠጡን ለእሱና ለራሱ ብርጭቆ ላይ ከቀዳ በኋላ ለሰላም ምልክት በሚሆን መልኩ ቺርስ ይለዋል። ቢሆንም ግን ሙከራ አልተሳካም። ኤክም ቢሊን በቢሎ ይቆርጠዋል። ቢሆንም ነገሮች ከማባባሳቸው በፊት ግን ያትና ቡድኖ ሽጉጥ ይዘው ወደዛ ውስጥ ይገባሉ። እንደሚታሰበውም ተጨማሪ ችግሮችን ለመፍጠር የሚመጣ ሰው ነበረ። ሁሉም በድካም ውስጥ ስለነበሩ እነሱን ለመምታት ጥሩ አጋጣሚ ይሆንለታል። በድንገት ግን ዳይንታ እነሱን ለመርዳት ሲል ዛ ይመጣል። እንደ ድል ሆኖ ግን በዛን መሃል ላይ ያት እሱ ላይ ተኩስበትና እንዲወድቅ ያደርገዋል። ዳይንታም ተመቶ በወደቀበት ሰዓት ላይ ሁሉም ይደነግጣሉ። ቢሊና ጓደኛውም እሱን ለመርዳት ወደሱ ይመጣሉ። ቢሆንም ግን የሞተው ወዲያውኑ ነበር። በዳይንታ ሞትም የተናደደው ቢሊ በመጨረሻ የራንቹራን ልጅ በዳይንታ ግዴታ መሰረት ለማሳደግ ይወስናል። በዚያም ጊዜ ላይ በፊልሙ መጀመሪያ ላይ የተመለከትናት ፓም የተባለችው ልጅ የዳይንታ ልጅ መሆኗን እንገነዘባለን። ቢሊም ልክ እንደ ራሱ ልጅ አድርጎም ነበር ያሳደጋት። ወደ አሁኑ ጊዜ ስንመለስ ቢሊ፣ ሮፔንግ እና ኤካ አንድ ላይ ተቀምጠው መጠጣት ይጀምራሉ። ፓምም ከደረሰባት አደጋ እያገገመች ትመስላለች። ቢሆንም ፓም ግን ቢሊና መምህሯ የነበረው ኤክ የሚወሩበት መንገድና የኤክም ከቢሊ ጋር መጠጥ ለመጠጣት መቀመጡ አላስደሰታትም ነበር። በዚህም ተናዳም መናገር ትጀምራለች። እንደ መምህርነቱና ለሷም እንደሚያስብሰው ኤክ ስለነገሮቹ በሙሉ ለማብራራት ሲል ወደሷ ይመጣል። ከዚህ በፊትም ስለተፈጠረው ነገርም ሙሉ ለሙሉ ይነግራታል። እውነቱንም ከሰማች በኋላም ፓም ህፃን በነበረችበት ጊዜ ስለ ቢሊ ማስታወስ ትጀምራለች። በየጊዜውም እንዴት ብር ያመጣም እንደነበረና እሷንና አያቷንም ይንከባከባ ተቀብላቸው እንደነበረም ታስታውሳለች። አያቷም ከሞተች በኋላ ቢሊ እንደእናትም እንደአባትም ሆኖም ነበር ያሳደጋት። ከዚያም ትዕይንቱ እነዚያ ትምህርት ቤቶች አሁንም በነቢሊ ጊዜ ተነስቶ የነበረውን ድብድብ እያስቀጥሉ መሆናቸውን ያሳየናል። ይህም ነገርም ልክ እንደ ነቢሊ በመጥፎ ሁኔታም ሊያበቃ ይችላል። እዚህ ጋርም ፊልሙ ያበቃል። ይህን ይመስል ነበር። ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ ግን ቻው።